ከአፍሪካ ቀንድን ብርት ከሺ ዘመናት ስልጣኔ ማኅፀን የተገኘች ሀገር ኢትዮጵያ ስሟ ሲነሳ የጥንካሬ የነፃነትና የኩሩ ታሪክ ማኅደሯ አብሮ ይገለጣል። ታሪኳ በየብስ ብቻ የተገደበ አልነበረም። የማዕበሉን ግርማ ተከትሎ በቀይ ባህር ላይ ስለተጻፈው፣ ስለተዘነጋውና እንደገናም ስለተወለደው የኢትዮጵያ ባህር ኃይል ወርቃማ ዘመንና መራራ ውድቀት ከግርማዊነቱ ዘመን እስከ ዛሬ ድረስ ስለዘለቀው የባህር በር ሉዓላዊነትን ህልም እንቃኛለን። ታሪኩ የሚጀምረው እንደ አውሮፓውያን ዘመን አቆጣጠር በ1955 ወይም በኢትዮጵያ ዘመን አቆጣጠር በ1948 ዓ ም ነው ግርማዊ ቀዳማዊ ኃይለሥላሴ የኢትዮጵያን የዘመናት የባሕር በር ባለቤትነት ህልም እውን ለማድረግ ወሳኝ እርምጃ ወሰዱ። የቀይ ባሕር እንቁ በምትባለዋ ምጽዋ ወደብ ላይ የኢትዮጵያ ንጉሠ ነገሥት መንግሥት ባህር ኃይል በሚል ይፋዊ ስም የአንድ ታላቅ ኃይል መሠረት ተጣለ። ለሦስት ተከታታይ ዓመታት የፈጀው ታላቅ የግንባታ ሥራ ሲጠናቀቅ በ1950 ዓ ም የኢትዮጵያ ባሕር ኃይል ከጀግናው የምድር ጦርና ከአንበሳው አየር ኃይል በመቀጠል የሀገሪቱ የመከላከያ ሦስተኛው ምሰሶ ሆኖ በይፋ ተመሠረተ። ዋና ተልዕኮውም ግልጽ ነበር። ከ አንድ ሺህ ኪሎ ሜትር በላይ በሚዘረጋው የኢትዮጵያ የቀይ ባሕር ጠረፍ ላይ የማያቋርጥ ቁጥጥርና ቅኝት ማድረግ እንዲሁም የሀገሪቱን ሉዓላዊነት በባህር በር ላይ ማስከበር። የአዛዥነት ማዕከሉ ደግሞ በምጽዋና በአዲስ አበባ ሆኖ ተቋቋመ። የኢትዮጵያ ባሕር ኃይል ጥንካሬ በመርከቦቹ ብዛት ብቻ ሳይሆን በእውቀትና በክህሎት በታነጹ መርከበኞቹም ጭምር ነበር። ግርማዊ ንጉሠ ነገሥቱ በነበራቸው ራእይ፣ የባሕር ኃይሉን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከፍተኛ ጥረት ተደርጓል። በአስመራ የላቁ የባሕር መርከበኞች ማሰልጠኛ ኮሌጅ፣ በምጽዋ የባሕር ላይ ጠላቂዎች ፎርግማን ማሰልጠኛ፣ በደንጎሎ እምባቲካላ እና በደብረ ብርሃን ደግሞ የዓለም ምርጡን ሥልጠና የሚሰጠው የባሕር ወለድ ማሪያይን ኮማንዶ ማሰልጠኛ ተቋቋመ። ኢትዮጵያውያንና ኤርትራውያን ወጣቶች በዓለም ወደሚገኙ ስመጥር የባሕር ኃይል አካዳሚዎች ተልከው እንዲሰለጥኑ ተደረገ። ከእነዛም መካከልም የብሪታንያ ሮያል የባሕር ኃይል ኮሌጅ፣ የአሜሪካ ናቫል አካዳሚ አናፖሊስ፣ የሮያል ኖርዌጅን የባሕር ኃይል ኮሌጅ የጣሊያንና አባል አካዳሚ የህንድና የሶቪየት ህብረት ባሕር ኃይል አካዳሚዎች ይገኙበታል። ከእነዚህ ተቋማት እውቀትን ቀስመው የተመለሱት መኮንኖች የባህር ኃይሉን የአሰልጣኝነትና የአማካሪነት ሚና በመረከብ ኃይሉን ይበልጣ ተነከሩት። እንደ ሪር አድሚራል እስክንድር ደስታ፣ ኮሞዶር ጣሰው ደስታ፣ ሪር አድሚራል ተስፋዬ ብርሃኑና ሪር አድሚራል የኋላሸት ግርማ ያሉ ብቁ መሪዎችም ለ35 ዓመታት ይህንን ኃይል በታላቅ ብቃት መርተውታል ባሕር ኃይሉ የሀገር ኩራት ብቻ አልነበረም የሀገር ጋሻም እንጂ። በ1969 ዓ ም በተካሄደው የኢትዮ ሶማሌ ጦርነት የባሕር ወለድ መሪን ኮማንዶዎች ከሌሎች ኃይሎች ጋር በመሆን የሀገሪቱን ድንበር በጀግንነት አስከብረዋል። በምጽዋ በተደረገው ከባድ ውጊያዎች በተለይም ደግሞ በ1970 እና በ1982 ዓ ም በተካሄዱ ጦርነቶች የባሕር ኃይሉ ከባድ መስዋዕትነትን ከፍሏል። በዚህ አስከፊ ጦርነት የባሕር ኃይሉ ምክትል አዛዥ ኮሞዶር በለጠና የምርት ክፍለ አዛዥ ኮሞዶር ጌታቸው ስዩም ለጠላት እጃችንን አንሰጥም በሚል የጀግነት ጥግ ራሳቸውን ሰውተዋል። ስማቸውም በታሪክ ሲዘከር ይኖራል። ነገር ግን የባሕር ኃይሉ ታሪክ የጦርነት ብቻም አልነበረም። የባህልና የስፖርት አሻራውም የገዘፈ ሆኗል። የራሱ የሙዚቃ ክፍል የነበረው ባሕር ኃይሉ በምዕራባውያን የኦርኬስትራ መሳሪያዎች የታጀበና በሀገረኛ ኪነት የተደራጀው ዘ ፊሸርስ የሚል መጠሪያ ያለው ባንድ ነበረው። ይህ ባንድ የኢትዮጵያ ባሕር ኃይል መዝሙር ከማቀናበሩም በላይ ለሀገሪቱ የሙዚቃ ባህል የላቀ አስተዋጽኦ አበርክቷል። ልክ እንደ ጦር ሰራዊቱ መቻል ክለብ ሁሉም የባሕር ኃይሉም መልህቅ ስፖርት ክለብ የተባለ የራሱ ቡድን ነበረው። በ1978 ዓ ም በተካሄደው የጦር ኃይሎች የስፖርት ውድድር በሁሉም ዘርፍ በነጥብ በልጦ አንደኛ በመውጣት ዋንጫውን ከፕሬዚዳንት መንግስቱ ኃይለማርያም እጅ የተቀበለ ኃይልም ነበር። ታሪክ የራሱ መገለባበጥ የራሱ ውደት አለው። ግንቦት ሃያ ቀን 1983 ዓ ም ለኢትዮጵያ የባሕር ኃይል የጨለማው ቀን ሆነ። የደርግ መንግሥት ሲወድቅ በወቅቱ እስከ አርባ የሚደርሱ የጦር መርከቦችና ፈጣን ጀልባዎች የነበሩት ባሕር ኃይሉ እንዲበተን ተወሰነ። ይህ ወቅት ለሀገራቸው ቃል ገቡትን መርከበኞች የህሊና ፈተና ውስጥ የጣለም ነበር። ውድ የሀገር ሀብትና የሕዝብ አደራ ለጠላት አሳልፎ ከመስጠት ይልቅ መርከቦቹን ይዘው ወደ የመን ሳውዲ አረቢያና ጅቡቲን መሰደድን መረጡ። እነዚህ የአደራ ጠባቂ መርከበኞች ለዓመታት የኢትዮጵያን ንብረት በባዕድ ሀገር ሲጠብቁ ቆይተዋል። የሚያሳዝነው ግን የዚህ ታሪክ ፍጻሜ መራራ መሆኑ ነበር። አዲሱ የኢህአዴግ መንግስት ከመጣ በኋላ ከነዚህ መርከቦች ግማሹ ለኤርትራ ሲሰጥ፣ ቀሪዎቹ ደግሞ ተሽጠውና ተቆራርጠው ለፓኪስታን በአነስተኛ ዋጋ ተቸበቸቡ። የኢትዮጵያ የባሕር ላይ ግርማ ሞገስ ለጊዜው አከተመ። ይህ ታሪክ ግን እዚህ ላይ አላበቃም። ዓለም ተለወጠ፣ የአፍሪካ ቀንድ ጂኦፖለቲካም እንዲሁ። የዓለም ሀያላን ሀገራት በቀይ ባህር እና በህንዱ ውቅያኖስ ዳርቻዎች ላይ የወታደራዊ ጦር ሰፈር እና የወደብ ግንባታ እሽቅድድም ውስጥ ገቡ። ይህ ለኢትዮጵያ ብሔራዊ ጥቅምና ለንግድ መርከቦቿ ደህንነት አዲስ ስጋት ይዞ ብቅ አለ። ሀገራችን ይህንን እውነታ በጥሞና በመገምገም የብሔራዊ ጥቅሟን ለማስጠበቅ ስትራቴጂካዊ ውሳኔ አሳለፈች። በአዋጅ ቁጥር 1100 ህዝባር 2011 የኢትዮጵያ ባህር ኃይል ምንም እንኳን የራሱ የባህር በር ባይኖረውም ከአምር ላይ እንደገና ተወለደ። ዛሬ በሪር አድሚራል ክንዱ ገዙ እየተመራ የሚገኘው አዲሱ የኢትዮጵያ ባህር ኃይል ራሱን በሰለጠኔ ሰው ኃይል በዘመናዊ ቴክኖሎጂና በመሰረተ ልማት እያደራጀ ይገኛል። ተልኮም የሀገሪቱን የንግድ መርከቦች ደህንነት ማስጠበቅና በቀጠና የሚኖራትን ስትራቴጂካዊ ጥቅም ማረጋገጥ ነው። የኢትዮጵያ ባህር ኃይል ታሪክ ውጣ ውረድ የጀግንነትና የሀገር አደራ ታሪክ ነው። ከምጽዋ ወርቃማ ዘመን እስከ የመስደት እናም እስከ አዲሱ ከሞተበት የመነሳት ይህ ኃይል የኢትዮጵያን የባህር ላይ ህልም ህያው ምስክር ነው። የትላንቱን መስዋዕትነት የዛሬውን ጥንካሬ መሰረት እንደሆነ ሁሉ የዛሬው ዝግጅትም የነገዋን የኢትዮጵያ የባህር በር ላይ ጥቅም ያስጠብቃል። ይህንን የሀገራችን ታላቅ ታሪክ ለጓደኞቻችሁ በማጋራት የታሪክ አደራችንን ወጣ፣ በሀሳብ መስጫው ላይ አስተያየታችሁን አስቀምጡልን። የዛሬን አበቃን እያላችሁበት የዓለም ዳርቻ ሰላም ጤና ይስጥልን።